ሰርተበት ነው፣ በሚያስገርም ሁኔታ እና አዶናይ፣ እንኳንም ደስ አለ፣ እንኳንም ለዚህ ያበቃ። አሁን ላይ ደግሞ አንዳንድ ሰዎች አላችሁ፣ ደሱ አይገባውም የውጭ ዜጋ ነው ገለመሌ የምትሉ ሰዎች ማለት ነው። አዎ የውጭ ዜጋ ነው፣ የውጭ ዜግነት አለው። አዎ አንድ ኢትዮጵያዊ ሀገሩን ሌላ ዜጋ ለመቀበል ሀገሩን ይክዳል። እሱም ያው እንግዲህ ያንን ነገር አድርጓል። ነገር ግን ደሞ ኢትዮጵያዊ ነው። ስለዚህ ኢትዮጵያዊ አይደለህም አንተ፣ እዚህ አዋርድ ላይ መሳተፍ የለብህም የሚለው ነገር ግን አግባብ አይደለም፣ አግባብነት የሚለውም ስለዚህ ያ ስለሆነ እንግዲህ ምንም ማድረግ አይቻልም። አዶናይ የአዋርዱ ተሸላሚ ሆኗል። አዶናይ እንኳንም ደስ አለህ። መልካም ነገር የሚሰራበት የተቸገሩትን የምታግዝበት እንደሚሆን ባለሙሉ ተስፋንን እና በዚሁ አጋጣሚ እንግዲህ አዶናይን ሁላችሁም እንኳን ደስ አለህ በማለት ደስታችሁን ግለጹለት ማለት ነው የምፈልገው። እንኳን ደስ አለህ ወንድማችን፣ እንኳንም ለዚህ አበቃ እንግዲህ መኪናውንም የበረተት ያደርግልህ መልካም ነገሮች የምትሰራበት ያደርግል። እንግዲህ እሱ ከገባ በኋላ ወደ ሀገር ቤት ያው ታውቃላችሁ በአዶ በአዶና የሚያስተዳድራቸው ህፃናቶች አሉ። ስለዚህ መልካም ነገር መስራት የሚፈልግ ወንድማችን ስለሆነ ልናበረታታው ይገባል እንጂ አሁን የማይሆን ነገሮች እያመጣን ልንነጋገርበት ተቃውሞ ልናሳድርበት አይገባም። በይነኝን እንደራሴ አዶናይ ማለት ነው። ስለዚህ ወንድማችን እንኳንም ደስ አለህ። እኔ ማለት የምፈልገው ይሄን ነው። እንኳን ደስ አለህ፣ እንኳንም ለዚህ አበቃ። ቀጥልበት፣ በርታ። የተሻለ ነገር ይገባሃል። የተሻለ ነገር ያጋጥምህ። ነው ማለት የምፈልገው እኔ በዚህ አጋጣሚ እና ውዶቼ እና እንግዲህ ሁላችሁም ተሸላሚዎች መልካሙን ይግጠማችሁ፣ መልካም ነገር የምትሰሩበት ይሆንላችሁ። እንግዲህ ከዚህም ከሽልማቶች ከተሸላሚዎች መሀል እንግዲህ እንዲሁም ማስታወቂያ እንዲሰሩ ወይም ደግሞ እንግዲህ ማስታወቂያ እንዲሰሩ እና ከፍተኛ እይታ ያላቸው ሰዎች ናቸው። እዚያ አዋርድ ላይ እንግዲህ ለውድድር ቁጭ የታጮት ማለት ነው። እንግዲህ በዚህም ሁኔታ ላይ እንግዲ አንድ ቪዲዮ አይታችኋል ብዬ ተስፋ አድርጋለሁ። አንድ ወንድማችን እንግዲህ በሚያሳዝን በሚገርም ሁኔታ እያለቀሰ በጣም ስሜቱ ተጎድቶ ምክንያቱም እሱ የፓስታ ፓስታ ኦኬ የሚል ድርጅት የሱን የእነሱን ነው እንግዲህ አዋርዱን ያዘጋጀው። እሱም እንግዲህ ፓስታ ኦኬ ፓስታ የሚባለው ድርጅት ነው እንግዲህ አዋርዱን ያዘጋጀው። እሱም ደግሞ ለ ራሱ አይደለም እያዘጋጀው ማለት ነው። ለቁርንፍድ ድርጅት ነው እሱ እያስተላለፈው እንግዲህ ቁርንፍድ ድርጅት ነው ይህንን አዋርድ ያዘጋጀው ማለት ነው። ቁርንፍድ ድርጅት ደግሞ አዋርዱን እንግዲህ በስትክክል አልሰራም። አዋርዱ ላይ ሌላ ነገር አለበት በምርጫ ላይ በትክክል አልተሰራም። የሰሩ ሰዎች አልተመረጡም። ያልሰሩ ሰዎች ናቸው ለእጩ ለሽልማትም እየቀረቡት ተብለዋል። እንግዲህ እጩ ውስጥ እንግዲህ ማንኛውም ቲክቶከር ኢትዮጵያ ላይ ያለው ቲክቶከር በዛ በኦኬ ፓስታ ላይ ማስታወቂያ ሰርቶ ከፍተኛ ቪዩ ወይም ደግሞ ከፍተኛ እይታ ያለው ሰው ነው አዋርዱ ላይ እጩ ሆኖ የሚመዘገበው ማለት ነው። እንግዲህ አዋርዱ የራሱ ማሟላት ያለባቸው ስራ ያራሉ እነሱን ያሟሉ ልጆች እንግዲህ ከሽልማቱ እንዳልተካተቱ ለእጩነት ቀርበው ነገር ግን ምንም አይነት ሽልማቱ እንዳልተደረገላቸው እንዲሁም ደግሞ የቴንኪው እንኳን እንዳልተባሉ እንግዲህ ስሜታቸውን በለቅሶ እንግዲህ አንድ ወንድማችን በጣም በሚያሳዝን ሁኔታ እያለቀሰ ስሜቱን ገልጿል ማለት ነው። ይህም በመሆኑ እንግዲህ ብዙዎች ተቆጥተዋል፣ ብዙዎች ተቃውሞ ደርሷል ማለት ነው። እንግዲህ እንደምታውቁት ነው ያው አንዳንድ ጊዜ እንግዲህ በማወቅ የሚሆን ባለማወቅ ነገሮች እንደዚህ አይነት ክስተቶች ይከሰታሉ። እንግዲህ ኦኬ፣ ፓስታ ያው አንተ ስለሆንክ አዋርዶ አዘጋጅ አንተ ስለሆንክ አዋርዱን ያዘጋጀው፣ ስለዚህ ይህንን ነገር ፊክስ ብታደርግ የተሻለ ነው ማለት ነው ምክንያቱም ከባድ ነገር ከሚሆንባችሁ ከባድ ነገር ከሚገጥማችሁ ነገሮችን በቀላሉ መንገድ ፊክስ ብታደርጉና ሰላም ቢፈጠር የተሻለ ነው ብዬ ነው የማስበው፣ እኔ እንደራሴ ማለት ነው። እና እንግዲህ ውድና የተከበራችሁ የቻናል ተከታታዮች እነሱ እንግዲህ ያዋርዱ ነገር ያው ብዙም ተቃውሞ አለው፣ ብዙም ደግሞ እንግዲህ ደስ የሚሉ ነገሮች አሉ ማለት ነው። እንግዲህ ኢትዮጵያ ላይ የሆነ ነገር ስትሰራ በልብስ ነው ወይ በቲፎዞ ልብስ ብዙ ነገሮች አሉ። እና እንግዲህ እንግዲህ ትተካ አዋርዱን የአዘጋጁት ሰዎች እንግዲህ እነሱ፣ እኛ አይደለን የሚያዘጋጀ ነው። እኛ ገንዘቡን ነው ፈንድ እንዳደረግ ነው እንዳዘጋጅ እየሰጠ ነው ሌላ ድርጅት ነው ማለት ነው። ያኛው ድርጅት ነው እንግዲህ ፕሮግራሙን እየሰራው ያዘጋጀው መራጩም እንትኑም እሱ እንደሆኑ ነው እንግዲህ እየተናገሩ ያሉት። እንግዲህ ኦኬ ፓስታ አሁን ላይ ተቃውሞ ገጥሞታል። ምክንያቱም እንግዲህ ብዙ ልጆች በኦኬ ፓስታ ነው ቪዲዮ የሰሩት ማለት ነው። ስለዚህ ያ ኦኬ ፓስታ እየሰሩ ማስታወቂያ የሰሩ እንግዲህ ማስታወቂያ ሰርተዋል። ኦሬዲ ለእጩነት ቀርበዋል ግን እጩነት ቀርበው ምንም አይነት ነገር ስማቸው እንዳልተጠራ ቴንኪዩም እንዳልተባሉ ማስታወቂያ የሚሰሩበት ምንም አይነት ክፍያ እንዳልተከፈላቸው ነው እንግዲህ በእንባ አንድ ወንድማችን የገለጸው። በጣም ስሜቱ ተጎድቷል በጣም ከሚባለው በላይ እና እኔ ስለቆሸሽኩ ነው ወይ፣ እኔ የቆሻሻ ልብስ ስለለበስኩ ነው ወይ፣ እኔ ሀብታም ስላልሆንኩ ነው ወይ በሚል ነው እንግዲህ ሀሳቡን የገለጸው በእንባ። በጣም ነው የሚያሳዝነው፣ ልብ ነው የሚነካ፣ እውነት ለመናገር። አንዳንድ ጊዜ ሰውን በልብሱ ሰውነቱ ሳይሆን በልብሱ ባለው በሀብቱ የምንገምት ሰዎች አለን። በጣም ነው የሚያሳፍረው። ሰው ልጅ ገንዘብ ዛሬ ታገኝታላችሁ፣ ነገ ይጠፋል፣ ነገ ደግሞ ታገኝታላችሁ፣ ከነገ ወዲያ ይጠፋል ማለት ነው። ይህ በሆነበት ዓለም ላይ ተቀምጠን ነገር ግን እንደምትመለከቱት በዚህ ልክ ሲሆን ትንሽ ይደብራል። ስለዚህ እንግዲህ ወንድማችን ወደ ሶሻል ሚዲያ አቅርበውታል። እንግዲህ ዛሬ መቼ ፌብሪጅ ውስጥ ቤት ቀርቦ ነበረ። ያው እንግዲህ ሰዎችም ያዘኑ ሰዎችም አንዳንድ ሰዎችም እንግዲህ ይሳሉትን ነገር ለማድረግ ሞክረዋል ማለት ነው። ነገር ግን ኦኬ ባስታ ይህን ልጅ ገንዘቡ ወይም ምኑ ሳይሆን ሞራሉ ስለተጎዳ ጠርተው እነሱ ልጁን አናግረው ሞራሉን የሞራል ድጋፍ እንዳያደርጉለት ሁሉም ሰው ይጠብቃል። የሚጠበቅ ነገር ነው። እንደሚያደርጉትም ደግሞ ባለሙሉ ተስፋዎች ነን ማለት ነው። ውድና የተከበራቸው የሰናይ ተከታታዮች እና እንግዲህ ወንድማችን በጣም ነው የሚያሳዝነው። እውነት ለመናገር በጣም ነው ልብ የሚሰብረው። እያለቀሰ ነበር። በጣም ልቡ ተጎድቷል። ስነ ልቦናው ነው ተጎድቷል። እና እንግዲህ እንደዚህ ኢትዮጵያ ላይ ብዙ ጊዜ እኛ ኢትዮጵያውያኖች እንዳለመታደል ሆኖ የሆነ ነገር ሲዘጋጅ ሁልጊዜም የሆነ አድሎ ነገር ይቲፎዘ ነገር ይበዛበታል እና ያ ነገር ነው እንግዲህ አሁን ላይ እንደምታውቁት እንደዚህ አይነት ዋጋ እያስከፈለን የሚገኘው ማለት ነው። ስለዚህ ሁላችሁም ከወንድማችን ጎን እንቁም። ወንድማችን የስነድ ቦና ጉዳት አድሮበታል። ስለዚህ ኦኬ ፓስታ ይቅርታ ልጠይቁት ይገባል። ኦኬ ፓስታዎች ይቅርታም ጠይቃችሁ የእውቅና ፕሮግራም ማዘጋጀት ይጠበቅባቸዋል። ለዚህ ለልጅ ምክንያቱም የእናንተን ቪዲዮ ሰርቷል። ቪዲዮ ደግሞ እኔ ዛሬን ያየሁ በእርግጥ ግን ወደ ሁለት ነጥብ ምናምን እየታየ ቪዲዮ ነው ያለው ማለት ነው እንግዲህ በኦኬ ፓስታ ላይ እየሰራው ማስታወቂያ። ስለዚህ ልጁን ጠርታችሁ በክብር ሸልሙት ማለት እንፈልጋለን እኛ ኢትዮጵያውያንን። ስለዚህ ሰዎችን አንዱ በለበሰው ሁላችንም ድሃ ነን፣ ከድሃ አገር የመጣን ሰዎች ነን፣ ድሃም ነን። ስለዚህ ድሃ ነው ብለን ሰውን መናቃችን